ሰላም፣ ጤና ይስጥልን። ክቡራን ዩቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው፣ እስከ ፍጻሜው አብራችሁን ቆዩ። ከ55 ሚሊዮን ዶላር በላይ የወጣበት የዓለማችን ቢሊየነር የቤዞስ ሰርግ ለምን ተቃውሞ ገጠመው? የአማዞን መሥራች ጄፍ ቤዞስ እና እጮኛው ላውረን ሳንቼዝ በዚህ ሳምንት በጣሊያን ለሦስት ቀናት በሚቆይ ድል ባለ ሰርግ ሊጋቡ ነው። ሰርጋቸው አረገደች ምድር ተብሎ ሊዘፈንለት፣ ከዓይነት ዓይነቱ ሊበላ፣ መጠጥ እንደ ውሃ ፏፏቴ ሊፈስ በሚሊዮን የሚቆጠር ዶላር ተበጅቶለታል። ግን ሰርጋቸው የአብርሃም እና የሳራ ይሁን የሚል ምርቃት ብቻ አላጀበውም። ባለ ቢሊዮን ዶላር ቱጃሩ ሰርጉን የሚጀምረው በውዝግብ ታጅቦ ነው። ውዝግቡ ደግሞ በተቃውሞ ሠልፎች ጭምር የተደገፈ ነው። ይህ ለቢሊየነሩ እና ለቀድሞዋ የፎክስ ቲቪ እና ኤቢሲ ጋዜጠኛ ሁለተኛ ጋብቻቸው ነው። በቅርቡ የሚጋቡ ጥንዶች ለተወሰኑ ዓመታት አብረው የኖሩ ሲሆን እንደ አውሮፓውያን አቆጣጠር በጁን ወር 2ያ3ስት ደግሞ የቃል ኪዳን ቀለበት በማሰረ እጮኛሞች መሆናቸው በይፋ ውጀዋል። ስለ ሰርጉ ምንም አይነት ዝርዝር መረጃ የለም። ነገር ግን በመጀመሪያው ቅድ መሰረት ቅዳሜ በጣሊያን ቬኒስ መሃል ከተማ ታሪካዊ በሆነ ሶኮላ ግራንድ ዴላ ሜዜር ኮርዲያ ፍጻሜ እንደሚገኝ ተሰምቷል። ይሁን እንጂ ቢሊነሩ ከፍተኛ ገንዘብ የተመነለትን ይህን ሰርግ የሚፈጥረው ግርግርና ውከታ ተቋሞ ቀስቅሷል። ለዚህም የሰርጉ አጋፋሪዎች ቦታውን ለመለወጥ ተገድደዋል። ራሱን ለቤዞስ የሚሆን ቦታ የለንም ብሎ የሚጠራው ቡድን ውስጥ የሚሳተፉት ቶማስ ከካቼያር በዚህ በጣም እንኮራለን። እኛ ማንም አይደለንም፣ ገንዘብ የለንም፣ ምንም ነገር የለንም ሲሉም ለቢቢሲ ተናግረዋል። እኛ መደራጀት የጀመርን እና በዓለም ላይ ካሉት በጣም ሀብታም ሰዎች አንዱ ሁሉም ቢሊዮነሮች ከከተማ ማስወጣት የቻልን ዜጎች ነን። የከተማ ባለስልጣናት እንደዚህ አይነት ከፍተኛ ቁጥር ያላቸው ቱጃር ጉብኞችን ጠቃሚ የገቢ ምንጭ እንዲሆኑ በመግለጽ ማህበራዊ አንቂዎችን አምርረው ተችተዋል። የከተማዋ ኢኮኖሚ ልማት ምክር ቤት አባል ሲሞን ቤንን ቶሮኒ ከእነዚህ ተቃውሞዎች የቢዝነስ ባለቤት እንደሆኑ አድርገው ነውር ራሳቸውን የሚቆጥሩት እንደሆኑ አድርገው ነው ራሳቸውን የሚቆጥሩት ግን አይደሉም ሲሉ ለቢቢሲ ተናግረዋል። እነዚህ ማን እንደሚያገባ ማንም አይወስንም። የ ስልሳ አንድ አመቱ ቢዞስ በዚህ አመት ፎርብስ በመጽሔት የቱጃሮች ዝርዝር መሰረት ሀብቱ 227 ቢሊዮን ዶላር የተገመተ ሲሆን የዓለማችን አራተኛ ሀብታም መሆኑ ተገልጿል። ቤዞስ የአማዞንና የመንገደኞች ወደ ጠፍር የሚያመላልሰው ብሉ ኦሪጅን ባለቤት ነው። ጥንዶቹ ከቀድሞ ትዳራቸው በድምሩ ሰባት ልጆች አሏቸው። ቤዞስ ከማኬንዚ ሶኮት ጋር በነበረው የቀድሞ ጋብቻ ሶስት ወንዶች ልጆችና አንድ የማድጎ ሴት ልጅ አሉት። ጥንዶቹ 25 ዓመታት አብረው ከቆዩት በኋላ በ2019 መፋታታቸውን በትዊተር ያሁኑ ኤክስ ይፋ አድርገዋል። ፍቻቸውን ሲያጠናቅቁም ባለቤቱ ድርሻ የድርሻዋ ነው የተባለውን 35 ቢሊዮን ዶላር አግኝታለች። 35 ቢሊዮን ዶላር ድርሻዋን ከየተቀበለችው ማኬንዛ ከዓለማችን ሀብታም ሴቶች ዝርዝር ውስጥ ገብታለች። ይህ ብቻ ሳይሆን በዓለማችን ቁጥር አንድ ከሆነው የኢንተርኔት የችርቻሮ ግብይት ድርጅት አማዞን የ4 በመቶ ድርሻ አግኝታለች። አዲሷ ሙሽራ የ55 ዓመቷ ሎረን ሳንቼዝ ሄሊኮፕተር የማብረር ፍቃድ ያላት ሲሆን የብላክ ኦፒስ ሆቢስ ኤቪዬሽን መስራች ናት። ይህም የመጀመሪያ በሴት ባለቤትነት የሚመራ የሚመራና የሚተዳደረው አየር ላይ የሚሰሩ ፊልሞች እና ፕሮዳክሽን ድርጅት እንደሆነ የብሉ ኦሪጅን ኤክስ አካውንት ያስረዳል። አንድ ወንድ ልጅ ከቀድሞ የፍቅር አጋሩ ቶኒ ጎንዛሌዝ እና ከሁለት ልጆቹ ከመጀመሪያው ባለቤቱ የሚዲያ ና የመዝናኛ ስራ አስፈጻሚ ፓትሪያርክ ዋይት ሲል አሏት። በትዳር ለ14 ዓመትም ቆይተዋል። ሰርጉ የሚቃወመው ማን ነው? በታዋቂ ሰዎች የሚታጀበው ሰርግ ከበርካታ ቡድኖች ተቃውሞ ገጥሞታል። ቤንዙ ቱሪዝም የሚቃወሙ የአካባቢ ተወላጆች፣ የአየር ንብረት ለውጥ ተሟጋቾች እና ቤዞስ ለዶናልድ ትራምፕ የሚሰጠውን ድጋፍ የሚቃወሙ ይገኙበታል። ስነስርዓቱ የታዋቂውን ከተማ አንዳንድ ክፍሎች ሊያዘጋ ይችላል በሚል ስጋት በቬኒስ የሚገኝ አክቲቪስቶችን በቤዞስ ላይ ተከታታይ የተቃውሞ ሰልፎች አድርገዋል። አንዳንድ የአካባቢው ነዋሪዎች የሰርጉ ዝግጅት ሌላ የቬኒስ የሚያባራ ብዝበዛ ምልክት አድርገው ይመለከቱታል። ይህም ከፍተኛ ቁጥር ያለው ቱሪዝምና የሕዝብ ቁጥር መመናመን ጋር ተያይዞ እየመጣ ነው። በ1950 እንደ አውሮፓውያን አቆጣጠር 175 ሺህ የነበረው የቬኒስ ነዋሪ ብዛት አሁን በተቃራኒው ከ49 ሺህ በታች ወርዷል። ግሪንፒስ የተባለው የአካባቢ ጥበቃ ቡድን ቤዞስን የልዩ መብትና የብክለት ምልክት ብሎታል። በቱጃሩ እና በቀሪዎቻችን መካከል ያለው ልዩነት እና የአየር ንብረት ተጽዕኖ ማሳያ ነው ሲልም አክሏል። ሰኞ ዕለት የግሪንፒስ አክቲቪስቶች እና ራሱን ኤቭሪዋን ሄትስ ኤሎን በማለት የሚጠራው ቡድን በ በቅዱስ ማርቆስ አደባባይ ቤዞስን በመቃወም ሰልፍ አካሂደዋል። በተቃውሞ ሰልፉ ላይም ለሰርጉ ቬንስ መከራየት ከቻሉ ከዚህ የበለጠ ግብር መክፈል ይችላሉ የሚል መፈክር ይዘው ታይተዋል። የሰርጉ ስነ ስርዓትም ዛሬ ሐሙስ ምሽት በማዶናል ዴል ኦርቶ እንደጀመረ ጭምጭምታ ተሰምቷል። ቦታው በደማቅ የምሽት ሕይወት የሚታወቅ እና የመካከለኛው ዘመን ቤተ ክርስቲያን መገኛ ነው። የቬንስ ከተማ አስተዳደር ለሳምንታት ተቃውሞ ያደረጉት የመብት ተሟጋቾች ለመከላከል ረቡዕ ዕለት አካባቢው እንዲዘጋ ትእዛዝ ሰጥተዋል። በሰርጉ ላይ እነማን ይገኛሉ? የቤዞስ እና የጮኛው ደስታ ደስታይ ነው ያሉ ወደ ሁለት መቶ የሚጠጉ እንግዶች ተጋብዘዋል። አንዳንዶቹ ለሰርጉ ዝግጅት ቀድሞ የደረሱ ሲሆን፣ አንዳንዱ ፋሽን ዲዛይነር ዲያን ቮን ፈርስትበርግ እንዲሁም የዶናልድ ትራምፕ ሴት ልጅ ኢቫንካ እና ባለቤቷ ጃሬድ ኩሽነር ከቀድሞ ከደረሱት መካከል ከደረሱት መካከል ናቸው። በግንቦት ወር በሳንቼዝ የፓሪስ በተዘጋጀው የላጤ ፓርቲ ላይ ከተገኙ እንግዶች መካከል ኬሚ ካርዲሽያ እና ኬሪስ ጄኔር፣ ድምፃዊት ኬቲ ፔሪ፣ ተዋናይ ፕሮዲውሰር፣ ኤቫ ሎጌሪያ፣ ናታሻ ፓንዋል እና የፎክስ ስፖርት አስተናጋጅ ቻሪሳ ቶምብስ ይገኙበታል። ሰርጉ ላይ ሁሉም ይገኛሉ ተብሎ ይጠበቃል። በዝግጅት ላይ ይገኛሉ ተብሎ ከተነገረላቸው ሌሎች ታዋቂ እንግዶች መካከል ኦፔራ ዌኔፈራይ የሮክ ሙዚቀኛ ሚክ ጃገር እና ተዋናይ ሊዮናርዶ ዲካፕሪዮ ይገኙበታል። እንደ ጣሊያን መገናኛ ብዙሃን ዘገባ በአካባቢው የሚገኙ ሁሉም ቅንጡ ሆቴሎች እንዲሁም ጀልባዎች በሰርጉ ዝግጅት ተሳታፊዎች ተይዘዋል። የግል አውሮፕላኖች የቬኒስ አየር ማረፊያ ያጨናንቃሉ ተብሎ ይጠበቃል። የግል ጀልባዎች ወደቡን ይቆጣጠሩታል። አምስት ሆቴሎች ሙሉ በሙሉ የተያዙ ሲሆን የቀድሞ የአሜሪካ የባህር ኃይሎች ጥበቃ ለማድረግ መቀጠራቸውንም ተሰምተዋል። ለሰርጉ እስከ 55.69 ሚሊዮን ዶላር ወጪ እንደሚሆንም የቬኒስ ከተማ አስተዳዳሪ አስታውቋል። እንዲህ አይነት በርካታ ዶላሮች የወጡበት ሰርግ በቬኒስ ሲካሄድ ይህ የጄፍ ቤዞስ ሰርግ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2014 ተዋናይ ጆርጆ ክሎኒ የሰብአዊ መብት ተሟጋቿን አማላ ላሙዲን ሲያገባ ሰርጉ እዚህ ቬኒስ ውስጥ የነበረ የተከናወነ ነው። ከቤዞስ ሰርግ በተለየ በወቅቱ በድርጅቱ ኮሎኑ የጋብቻ ድግስ ላይ ምንም አይነት ተቃውሞና ግርግር አልነበረም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታታችሁኛል።